ያዘው ያዘው ያዘው ወደ ፋሚሊዎች እንትናችሁልኝ ተመልሰናል። ዛሬም ዛሬም ተመልሰናል። በአርባ ምንጭ እንዳያችሁት እነኚህ ቪዲዮዎች በጣም አሪፍ ነበር። ከጃኒ ቪዲዮች ጀርባ ሆኜ ነበር እየቀረስኩላችሁ የነበረው ከአዲስ አበባ ጀምሮ ኤርፖርት፣ ከኤርፖርት አርባ ምንጭ ድረስ አሪፍ ቆይታ ነበር ሳሳያችሁ የነበረው። ወዳችሁታል ተስፋ አደርጋለሁ እንደወደዳችሁት አሪፍም እንደታየ አሪፍ ነው። ወዳችሁታል። እንግዲህ ዛሬ ደግሞ የመጨረሻ ቀናችን ወደ አዲስ አበባ የምንመለስበት ቀን ነው። በጣም አሪፍ ጊዜ ነው ያሳለፍነው። ይህንን ሀገር ልንለዩ ነው። ይህንን ሀገር ይሄ ነገር ያቸዋለሁ። የእግዜር ድልድይ ነው እንደምታዩት። በዚህ በኩል ውሃ አለ፣ በዚህ በኩልም ውሃ አለ። መሀል ላይ ደግሞ የእግዜር ድልድይ አለ እና የመጨረሻችን ቪዲዮ ጉዞ ወደ አዲስ አበባ ከአርባ ምንጭ ነው። አርባ ምንጭ በጣም በጣም በጣም ደስ የሚል ጊዜ ነበር ስናሳልፍ የነበረው። ፓራዳይዝ ሎጅ በጣም እናመሰግናለን። አሪፍ ጊዜ፣ አሪፍ ቆይታ፣ አሪፍ ያላየናቸው ነገሮች ነው በደንብ ያሳየን። በጣም እናመሰግናለን። በጣም በጣም ስቲል በጣም ብዙ ነገሮች ሳሮ ሳሮ ሰላም ሰላም ማለት እችንም ትንሽዬ ይዘናል። ዶርዜ ሄደ ዶርዜ በጣም ያበደ ጊዜ፣ በጣም አሪፍ ጊዜ አሳልፈናል። እዚሁም ፓራዳይዝ ሎጅም ደግሞ አሪፍ ነገሮችን እስቲ ማሳጅ፣ ዋና፣ ከቁርስ እስከራታቸው ሆቴላቸው በጣም ነው የሚያምረው። በጣም እንዳልኳችሁ ምንም ጥያቄ የለውም። እናንተም ወዳችሁታል፣ በእርግጠኝነት ወዳችሁታል። እናንተም ይህን የመሰለ ሀገር፣ ይህንን የመሰለ ለምለም የሆነ ሀገር ጥላ ልንሄድ ነው። በጣም ነው የሚናፍቀኝ። እንደዚህ አይነት ነገር በጣም ነው የምወደው። ያው እንግዲህ የሆነ ቀንም ደግሞ መመለሳችን አይቀርም መመላሳችን አይቀርም። እንደዚህም ደግሞ የተለያዩ ቪዲዮዎችን ከአሁን በኋላ ጠብቁ ጠብቁ። ያዜው ፋሚሊ ተመልሷል። እንዳላችን አምስታችንም አለን። ሁላችንም የሚገራርም ቪዲዮዎች ይዘንላችሁ እንመጣለን። የሚገራርም የትሪፕ ቪዲዮዎች ይዘን እንመጣለን። ዛሬ ጸጉር ምን ሆኖ ካላችሁ ዋና አስዋኝ ትናንትና ተበላሸች ቲ ውስጤ እና ውለቀን የተሰራ ቲ ውስጤ በውለቅም ውለቀን አይቆየችኝ ከዛ በኋላ ተበላሸ። ምንም አማራ ስለሌለኝ አስያዝኩት። ይቅርታ እንግዲህ ምንድን ነው ጸጉር የምታስዘው ካላችሁ ተብላሽቶ ሜ ጸጉር ደግሞ ሲፈታ ሌላ ታሪክ ሌላ ሰው ነው የሚመስለው፣ በጣም የሚያስጠላው ፊቴ ለዛ ነው ያስያዝኩት። ጉዞ ወደ አዲስ አበባ ነው። በጣም በጣም በጣም አሪፍ ጊዜ ነበረ። እንግዲህ ኮመንት ላይ እንዳተም አሳውቁ እንዴት ነበር ቆይታችን? እና ከዚህ በኋላ ብዙ ትሪፖች ስለምናደርግ ሰፖርት ማድረግ በምችሉ አቅማችሁ ሁላችሁ ሰፖርት እያደረጋችሁን በየቦታው እየሄድን አሪፍ አሪፍ ጊዜዎች እንድናሳልፍ ከዚህ የተለያዩ ደግሞ ብዙ ብዙ ቦታዎች ስላሉ እነኛም ቦታዎች እንድናይ እዛ ሄደን አሪፍ ጊዜ እንድናሳልፍና እናንተ መታችሁ ማየት ማችሉባቸው ቦታዎችን እኛ ሄደን ሄደን እንድናሳያችሁ አሪፍ ጊዜ አሳልፈን እናንተ ደግሞ እዚሁ ያላችሁ ከእኛ ጋ ያላችሁ እንዲመስል አሪፍ የሆነ ነገሮች እንሰራላችሁ። የምትፈልጉ ከሆነ እኛ ሰፖርት ማድረግ ትችላላችሁ። ሰብስክራይብ እያደረጋችሁ ኮመንት ላይ እንደዚህ አይነት ቦታ እንደዚህ አይነት ቪዲዮዎች ስሩልን እያላችሁ ኮመንት አድርጉን። በውስጥም ከፈለጋችሁ በዚህ አቃውንት በኢንስታግራም አካውንቴ ቴክስት አርጉልኝ። የጃኒም አለ ኢንስታግራም፣ ቲክታክ አለ። በዚኛው አካውንት እየመጣችሁ ሰፖርት አድርጉ። እንኳን በኋላ ላይቭ ላይ ራሱ እንገባለን። ምክንያቱም ብዙ ብዙ እቅዶች ብዙ አይዲያዎች ስላሉ በተለያዩ ቪዲዮዎች የተለያዩ ነገሮችን ይዘንላችሁ እንድመጣ እናንተም ሰፖርት ማድረግ በምችሉ ሰፖርት አድርጉን። እንግዲህ በጣም ነው የምንወዳችሁ። ከዚህ በኋላ የተለያዩ ነገሮች ጠብቁ ጠብቁ። ያዘው ያዘው ፋሚሊ ሚገራረሩ ቪዲዮ ይዞላችሁ ይመጣል። እኛም ሲቀስ እያለን ከሀገር ከሀገር ከሀገር ከሀገር እያለን እስከ ውጭዎቹ ሀገራቶች እየሄድን አሪፍ ነገሮች ለመስራት እኛም ወጥተን ማናቅባቸው ሄደን ማናቅባቸው ሀገሮች እንድንሄድ ሰፖርት ማድረግ ይችላላችሁ ማለት ነው። ጉዞ ወደ አዲስ አበባ ያዘው ወይ፣ አረ ጨራርሻለሁ፣ ጨራርሻለሁ። ያው ተጀመረ ጉዞ ማ እያለፈለፍኩኝ ወዳጆቼን እያወራው ነበር። እችን ንሩ እንግዲህ ልንለያት ነው። እንትን አለ። ካልሲ ካልሲ፣ ራስ ቡቻ እንዴት አደረችው? እንዴት ነበረ ቆይታ ታይም ጡጡ ስታልፍ አሁን ቁርስ ነው ቁርስ በልት መውጣት። ቁርስ ቦታ እንግዲህ ቁርሳችን እንበላለን ምናምን፣ ከዛ ወደ ኤርፖርት ያዘው። እዩት ውስጥ እንዴት አባቱ እንደሚያምር እዩት። ሩማችን እችኛዋ ነበረች። ሙሉ ግሪን ነው፣ በጣም ሰፊ ነው። ፓራዲዞ ሆቴል በቃ የሚገርም ሆቴል ነው ማለት ነው። አልገባችሁም ስማ ይሄኔ እንደ አፍታም ቅብር ረብዬ ሚገርም ቪውን እያ አይታችሁታል። ያን ቪው እያየሁ ሁለት ቀን ሙሉ እዚህ ላይ ያደርኩት እንዴ! ፈጣሪ ምን ይሳና አይታል። በቃ በመጀመሪያ እድሜ ለጃኒ፣ በጃኒ ምክንያት ነው። እሱ ጋር መተን ከሱ ጋር አንድ ሆነን ከሱ ጋር እየሰራን ባይሆን ኖሮ ይሄኔ በያጆኝ ነበር እየበየርኩኝ ነበር። እሱንም አልጠለው ግን ሞር ደሞ ይህንን ነገሮች እንዳ ይህን ነገሮች እንደሰራ ያደረገው ጃኒ ነው። እድሜ ለጃኒ እናመሰግናለን። ያው ፈጣሪ ደግሞ እድሜና ጤና ሰጥቶ እያኖረን ነው። ፈጣሪ ክብር ምስጋና ይገባዋል። እያልን እኛም ጉዟችንን ወደ ቁርስ፣ ከቁርስ ወደ አዲስ አበባ ብቻም ቦርሳን ጎተት ጎተት በነገራችን ላይ እኛ የገዛናት ሻንጣ ደግሞ እች ነች። ሺህ አምስት የተገዛችው ቦርሳ ማለት እቺ ኛ ነች። ቺ ባህራቸው ነች፣ ሬስቶራንት ነች። እንዴት አደራችሁ? እዚህ እንቁላል አለች፣ እንቁላል አዘው አዘው አቦቺ መኪና ኮናት እቺ ሳፋሪዎች መኪና የሚገርም ነው። ጉዞ ወደ አዲስ አበባ ወደ ኤርፖርት። ያዘው ያዘው ያዘው ገብተናል፣ ገብተናል ገብተናል። ደጅ ደርሰናል። ያገኘውን ሰው ስልክ

ደስ የሚል ታይም ነው እንደዚህ። እኛም እንደዚህ አበባ ይዞ የሚቀበለን ቢኖር ጥሩ ነው። እንደዚህ ራሳችን ለራሳችን አበባ እንገዛለን። ስንወጣ ስንወጣ ለራሳችን ራሳችን አበባ እንገዛለን። ለምን ይቀርብ? ቤቴን ቅዱስ የት ያለህ?

ደርሰናል፣ ደርሰናል ወደ ቤት ወደ ቤት። አዲስ አበባ ቤቴ፣ አዲስ አበባ ቤቴ ሚለው ዘፈን አታውቁትም? እንግዲህ ቪዲዮችን እንደዚህ ነው እንደታያችሁት አልወደዳችሁትም? እንደነበረ ፈታ አላችሁ? ፈታ ፈታ ብለናል፣ ፈታ ዘና በፈታ ቢራ ያው ቀጣይ ደግሞ አሪፍ አሪፍ ነገሮች እንሰራለን። አዲስ አበባ ቤታችን ደርሰናል። እየወጣን ነው፣ እየወጣን ነው። ጆ ወልካም አዲስ አበባ ገብተናል። የዛሬ ቪዲዮችን ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰብስክራይብ ያደረግን ሀያሺ ልገባ ነው። ሰብስክራይብ ያደረግን ለን ማለት ነው።